አስር መሬት ሸጠዋል፣ ለአምስት መኪና ነው፣ አራት መኪና ሸጠዋል ሲባል ሰምተናል። ግን እኛ ወንድማችን እየደጎም ነው እንደሚኖር ነው ምናምን የአትሌት ገለቴ ቡርቃ ጉዳይ እንግዲህ አሁን እየለየለት የመጣ ይመስለኛል። ነገሮች ሁሉ ፍንትው ብለው እየታዩ ይገኛሉ። ይሄ ደግሞ ዋናው ትልቁ ነገር እንግዲህ፣ እሱ የቀድሞ ባሏ ማለት ነው፣ አቶ ታደለ በቁጥጥር ስር ከዋለ በኋላ የእሱ እንግዲህ አብረውት እናውቀዋለን ጓደኞቹነን ቤተሰብነን የሚሉ ሰዎች ዓይን ባወጣ መንገድ እንግዲህ ልክ ነበረ ምንም ያደረገው ነገር የለም እያሉ መምጣታቸው የባሰ ነገሩን እሱ ላይ እንዲወሳሰብና ምናልባት እንግዲህ አትሌቷንም በትክክል የበደላት እሱ ነው ለማለት የሚያስችል ፍርድ ራሳቸው ይዘው እየመጡ ይገኛሉ ማለት ነው። በጣም በሚገርም ሁኔታ እንግዲህ የሚበላው እንኳን የለውም። እኛ እየደጎምነው ነው፣ ውጭ ያሉ ዘመዶቹ እየደጎሙት ነው የሚኖረው። አሁንም ድረስ እንግዲህ የታክሲ ስራ ነው እየሰራ ያለው ቢሉም ነገር ግን ደግሞ እሱ የተገኘው ደህና መኪና ይዞ ነው። መኪና ብቻ አይደለም እንግዲህ በመኪና ውስጥም መሳሪያ ጭምር ይዞ አንዳንዶች እንደሚናገሩት ከሆነ እንግዲህ ሊያመልጥ እንደነበረ ወደ ሌላ ከአዲስ አበባ እንግዲህ ወደ ሌላ አገር ሊሄድ እንደነበረ ነው የተያዘው በድንገት ነው የተያዘው እንጂ ነገሩ ተጣርቶ ቀስ ብሎ ነበረ ሊያዝም የተፈለገው ነገር ግን ሊያመልጥ እንደሆነ ስለተረዱ ነው በዛ አይነት መንገድ የተያዘው ነው የተባለው። እንግዲህ አያያዙን በተመለከተ ብዙዎች አስተያየት እየሰጡ ስለነበር ነው እርቃኑን ጭምር በመኪና ውስጥ እንግዲህ የፊት ጥኝ እጁን ታስሮ፣ እንደዚህ መሆን አልነበረበትም የሚሉ አንዳንድ አስተያየቶች ሲሰጡ ተመልክቻለሁና ለዚህ ደግሞ እንግዲህ መረጃ ፖሊስ ስለደረሰውና በፍጥነት በቁጥጥር ስር እንዳዋለው ነው የተነገረው። በሀገራችን እንግዲህ ከባድ የሆኑ ወንጀሎች በሴትም በወንድም ላይ በተለይ በንብረት ዘረፋ ላይ እንደዚህ በትዳር በጓደኝነት እየቀረቡ እንግዲህ ብዙዎች ከፍተኛ የሆነ ነገር እያደረሱም እንደሆነ ቀደም ሲል የአትሌቲክስ ፌዴሬሽን ጭምር ሲናገሩ እንደነበረ ተስተውሏልና። ለዚህ ትልቅ ማሳያ ይሆናል ብለን እናስባለን፣ የአትሌት ገለቴና የቀድሞ ባሏ ታደለ ግንኙነት ማለት ነው። ብዙዎቻችን እንግዲህ በአትሌቲክሱ ዙሪያ ብቻ ያለኑ ሰዎች ሳንሆን በዙሪያችን ሌሎች ሰዎችም እንግዲህ በዙሪያችን ያሉ ሰዎች የምንቀርባቸው ሰዎች ምን አይነት ሰዎች ናቸው እስከምን ድረስ እናውቃቸዋለን የሚለውን በደንብ ልናጤን ይገባል ማለት ነው። በጣም በሚያሳዝነው ሁኔታ ሌላው ትልቁ ነገር እንግዲህ አቶ ታደለ ተሸወደበት ብለን የምናስበው ነገር በሱ ስም ምንም አይነት ገንዘብ አለመኖሩን ምንም አይነት አካውንቱ ላይ የተቀመጠ ገንዘብ እንዳልተገኘ እንግዲህ በዛም ምክንያት ነው እንግዲህ ከፍርድ ቤት ነጻ ተብሎ ሊሰናበት የቻለው። ስለዚህ ገንዘቡን እሱ ሲያስቀምጥ የነበረው አሁን ላይ እየወጡ ለተናገሩ ሰዎች ነው ነው እየተባለ ያለው ምክንያቱም አስር ቤት ተሸጦ አራት መኪና ተሸጦ አካውንቱ ላይ የተገኘው ገንዘብ ግን በጣም ትንሽ ነው ነው የተባለው። በዛ ላይ እንግዲህ አትሌቷን ሲያጭበረብሩ የነበሩት በምንድን ነው እሷ ቀደም ሲል እንዳለችው አማርኛም እንግዲህ በደንብ ማንበብም መናገርም በማልችልበት ወቅት ነው ይሄ ሁሉ ነገር የገጠመኝ ነው ያለችው እና የውክልና አሰጣጡ የራሱ ችግር እንዳለበት የህግ ባለሙያዎችን ይዞ፣ ጠበቆችን ይዞ ገንዘብ እየከፈለ ከመጀመሪያው ጀምሮ እንግዲህ እርቃኗን እንዳስቀራት አሁን ላይ ቢቆይም እውነታው ሊወጣ ችሏልና ምናልባት አንዳንድ ሰዎች ከሱ በኩል ያለውንም እውነታ እንረዳ እንስማ ምትሉ በምን አይነት መንገድ እንደሆነ አላቅም። ይሄ በእርግጠኝነት መናገር የምንችለው መቶ ፐርሰንት አጭበርባሪ ዘራፊ እንደሆነ በትክክል ማረጋገጥ ችለናል። እንደውም እሱ ብቻ ሳይሆን አቶ ታደለ ብቻ ሳይሆን በአትሌት ገለቴ ቡርቃ የበደል ታሪክ ውስጥ ያሉ ሰዎች እያንዳንዳቸው ድጋሜ ተጣርቶ ለህግ መቅረብ እንዳለባቸው ማሳሰብ እንወዳለን። ለምሳሌ ሰነዶች ማረጋገጫ ውስጥ ሰነድ የሸቃቀጡ የሰነድ ማረጋገጫ ሰራተኞች ሊኖሩ ይችላሉ። ሌላው ለፍርድ ቤት የሚቀርብን መረጃና ማስረጃ አዛብተው ያቀረቡ ፖሊሶች ሊኖሩ ይችላሉ። በእርግጠኝነት በፍርድ ቤት የሰነድ ክፍል ውስጥ ሰነድ አጓድለው ወይም ጨምረው ያልሆነውን አድርገው ይዘት ቀይረው ፍርድ ቤቱ የተዛባ ፍርድ እንዲሰጥ ያመቻቹ የፍርድ ቤት ሰነድ ክፍል ሰራተኞች ሊኖሩ ይችላሉ። ሌላው ደግሞ ፍርድ ለመገምደል አሲረው ገንዘብና ሌሎች ጥቅማጥቅሞችን በመቀበል ፍርድ የገመደሉ ዳኞችና ጠበቆች ይኖራሉ። እንደዚሁም ወንጀሉን ለማድበስበስ የሰሩና እየሰሩ ያሉ ሌሎች ብዙ ሰዎች ይታያሉ። ከነዚህ ሰዎች መካከል እንግዲህ አሁን ላይ የባለቤቴ ምናምን ምናምን ዘመድ ነው፣ የአክስቴ ልጅ ነው ምናምን እያሉ እየወጡ ያሉ ሰዎች፣ በወንጀል ተሰደው የሚኖሩ ሰዎች፣ ሌቦች፣ አጭበርባሪዎች አሉና እነዚህ ሁሉ መፈተሽ አለባቸው ነው የምንለው። ካልሆነ ብዙ ጊዜ እንግዲህ የሴቶች መብት ይከበር፣ ሴቶች ያለ ምክንያት እንደዚህ እየሆኑ ነው ምናምን እንላለን እና ይህንን ነገር አጥርተን በትክክል ፍርድ እስካልሰጠን ድረስ ነገሩ አስተማሪ ሆኖ ሊያልፍ አይችልም ማለት ነው። እንግዲህ ውክልናውንስ በትክክል ተወጥቷሉ? ይሄ ሰውዬ ምንድን ነው? ውክልና ካልን እንግዲህ የሀገራችን የፍትሐ ብሔር ህግ አንቀጽ 2199 ይመስለኛል የሚደነግገው የውክልና ስልት አለ ወይ ደግሞ አግባብ አለ። ምንድን ነው ወካይ የተባለው ሰው ተወካይ ለተባለው ሰው እንደርሱ በመሆን አንድ ወይም ብዙ ህጋዊ ስራዎችን በእርሱ ስም እንዲያከናውን የሚሰጥ ስልጣን ነው። ተወካይ በውክልና የተሰጠውን ተግባር ሲያከናውን ሊመራባቸው የሚገባው መርሆች በህጉ የተቀመጡ ሲሆን እነዚህም እንግዲህ ተወካይ የሚያከናውነውን ተግባራት በወከለው ሰው ስም መሆን እንዳለበት፣ ተወካይ ወካይ በሰጠው የስልጣን ወሰን ውስጥ ብቻ ተግባሩን ማከናወን እንዳለበት፣ ተወካይ ወካዩ ከሰጠው ስልጣን ውጪ በመውጣት ለሚያከናውነው ተግባር ወካይ የማይጠየቅ መሆኑን የተቀመጡ መርሆች ናቸው። እነዚህ ውክልና የተለያዩ ጥቅሞች አሉት። ከእነዚህ ጥቅሞች መካከል ወካይ በጊዜና በቦታ ሳይገደብ በአንድ ጊዜ የተለያዩ ተግባራት እንዲያከናውን የእውቀትና ልምድ ማነስ ሳያግደው የተለየ እውቀትና ልምድ በሚያስፈልገው ስራ ላይ በወኪሉ በኩል መከናወን መቻል በህግ መሰረት ህጋዊ ሰውነት ያገኙ ተቋማት ምንም እንኳን የህጋዊ ሰውነት ቢኖራቸውም እንደ ተፈጥሯዊ ሰው የተለያዩ ተግባራትን ማከናወን የማይችሉ በመሆኑ በውክልና ስልጣን በተሰጠው ተፈጥሯዊ ሰው ተግባራቸውን በውክልና ማከናወን እንዲችሉ ማድረጉ፣ እድሜያቸው ለአቅመ አዳም ያልደረሱና ችሎት ያጡ ሰዎች ህግ በሚሰጣቸው ተወካዮች ጥቅማቸውን እንዲያስከብሩ ማስቻል እንደ ውክልና ጥቅሞች የሚጠቀሱ ናቸው። ዋናውና ትልቁ ማድረግ ያለበት እንግዲህ ተወካዩ ግዴታዎቹን በትክክል መወጣት ነው። አንዱ ምንድን ነው? ጥብቅ የሆነ ቅን ልቦና ማሳየት አለበት። ተወካይ ለወካዩ ፍጹም ታማኝና ግልጽ መሆን ያለበት ሲሆን ወካዩ ውክልናውን ለማስቀረት ወይም የውክልና ቃሉን ለመቀየር የሚያስችሉ ነገሮች በሚከሰቱበት ወቅት ለወካዩ የማሳወቅ ኃላፊነት አለበት ይላል ህጉ። እንደዚሁም ሥራውን በሚያከናውንበት ወቅት የወካዩን ጥቅም ለማስከበር መንቀሳቀስ ያለበት ሲሆን ያለ ወካዩ ፍቃድና ዕውቅና ምንም ጥቅም መውሰድ የለበትም። በተጨማሪም ተወካይ በውክልናው ምክንያት ያገኛቸውን መረጃዎች ወካዩን በሚጎዳ መልኩ ሊጠቀምባቸው አይገባም፣ የሚለው የውክልና ሂሳብ አያያዝን በተመለከተ ደግሞ ተወካይ የሚያደርጋቸውን የገንዘብ እንቅስቃሴዎችን፣ ገቢና ትርፎችን፣ ወጪና ኪሳራዎችን የመመዝገብና ለወካዩ የማሳወቅና ገቢ ማድረግ ኃላፊነት ያለበት ሲሆን ተወካይ ለወካዩ ሊሰጠው የሚገባውን ገንዘብ ለራሱ አውሎት እንደሆነ ከወሰደበት ቀን ጀምሮ አንድም ማስጠንቀቂያ ሳያስፈልገው ከነወለዱ እንዲከፍል የሚደረግ ይሆናል ይላል። እነዚህ ሁሉ እንግዲህ ምንድን ናቸው? ናቸው የውክልና ግዴታዎች ናቸው ማድረግ ያለባቸው ማድረግ ያለበት ነገሮች ናቸው። ከዚህ ከዚህ አንጻር ምን አድርጓል በትክክል ግዴታውን ተወጥቷል የሚለውን ድጋሜ በሕግ ፊት እንግዲህ በእርግጠኝነት ፍትህ እንደሚሰጣት ሁላችንም እናምናለን። ዋናው ትልቁ ነገር ወደ ሚዲያ መታሷ የደረሰባትን በደል በይፋ መናገሯ ነው። ብዙ የተበደሉ ሰዎች ብዙ ዝም ያሉ ሰዎች ዝምድናን አናጠፋም፣ ጉርብትናን አናጠፋም ብለው በሼ ማለት እንችላለን ቤታቸው ውስጥ ቁጭ ብለው የሚያለቅሱ ሰዎች አሉ። ትክክል አይደለም። ወደ ሚዲያ መጥተው ሀሳባቸውን ተናግረው ትክክለኛ ፍትህን ማግኘት አለባቸው እንላለን። ይህንን ላደረገ ለኢትዮጵያ ለአዲስ አበባ ፖሊስ ትልቅ ምስጋና ማቅረብ እንፈልጋለን። ለእህታችን ገለቴ እንኳን ደስ አለች በድጋሜ ማለት እወዳለሁ። መልካም ቆይታ